እንደህ እያጨስኩ እገባለሁ ጭራሽ ቤት ውስጥ በቃ በስነ ስርዓት እያጨስኩ እገባለሁ ክፍሌ ይገባለሁ እቆልፋለሁ በቃ አሁን ስረዳ ሁሉም ነገር ግልጽ ሲሆንልኝ ለእኔ እኔ ጋር ለመቅረብ ነው እሱን ጓደኛ ያደረገው አዎ ግን በአስቸጋሪ መንገድ ላይ እያለፍሽ ነው ያለሽው ማለት በቃ አጋጣሚውን ካገኘኝ እድሮ ፍቃል ቁቂጤም ይመታኛል እሺ እንዴ አታ አይደብርም እንዴ ቢያንስ የ ምን ላድርግ ነው እኔ አሁን ምን ላድርግሽ ምን ልበለው እንዴት ነው? እኔ ስጠጣ ነበር፣ ሳጨስ ነበር። ድንግል አይደለሁም እኮ አሁን ኩኝ። እንዴት ብዬ ነው የምነግረው? አሁን እስከ እሱ ጋ ይገናኛሉ። እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ዛሬ ባለታሪክ እኔ ጋር ደውላ ታሪኳን ልታካፍለኝ በመውደዷ እኔም በጣም ደስ ብሎኛል። እንግዲህ ወደ እኔ ጋ የደወለችበት ምክንያት ድንግል ነኝ ብላ ከፍቅረኛዋ ጋር አብራ ረጅም ጊዜ ቆይታ እንግዲህ ድንግል እንዳልሆነች እና አሁን ለሰርግ ተቆርጦ ሽምግልና ተልኮ ሁሉ ነገር ጨርሰው ወደ ሰርግ ሁኔታ ላይ ነው ያሉት እና እሷ ደግሞ አሁን ድንግል እንዳልሆነች ነው ለእኔ እየነገረችኝ ያለችው። ድንግል እንዴት እንዳልሆነች ለምን እንደዋሸችው እንጠይቃታለን። እስቲ የምታስረዳን ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በስልክ እንደነገርሽኝ ከሆነ ድንግል ነኝ ብለሽ ለፍቅረኛሽ ከነገርሽ በኋላ ልትጋቡ ጥቂት ቀን ሲቀርሽ ድንግልናሽን እንዳጣሽው ነው በስልክ የነገርሽኝ። ያለውን ነገር እስቲ በደንብ በግልጽ እንድታብራሪልኝ ይፈልጋለሁ። በመጀመሪያ ግን ማንነትሽን እስቲ አስተዋውቂ እሺ። እኔም በጣም ነው የማመሰግነው። እውነት ትላንትና ነው እንግዲህ ደውዬ ማዋይክ ነገር አለኝ በጣም የጨነቀ ጉዳይ አለ ምናምን ችግር የለም በቃ ነገ ስቱዲዮ ድረስ መተሽ ላማክርሽ እችላለሁ ስላልከኝ እውነት ችግሬን ስለተረዳኝ በጣም ነው ማመሰግነው እኔም መጀመሪያ ስሜ ቃል ኪዳን የሸዋስ እባላለሁ ተወልጄ ያደግኩት እዚሁ አዲስ አበባ ነው እና ስል እንዴት እንደምጀምርልን ግራ ገብቶኛል በጣም ጨንቆኛል ምን ማድረግ እንዳለብኝም ግራ ገብቶኛል። እና ወደ ዋና ታሪኬ ስገባለ አሁን የማገባው ባለቤቴና እኔ እየተገናኘ ነው። አንድ ላይ ነው ያደግን አንድ ሰፈር ነበረን መጀመሪያ፣ እና እዛው ሰፈር ነበረ የምንተዋወቀው። አንድ ትምህርት ቤት ነው አብረን የተማርን። እንደ አጋጣሚ ሆኖ ግቢም አንድ ላይ ነበር የደረሰ ጅማ ዩኒቨርሲቲ ነበር የደረሰን እና መጀመሪያም የሆነ እንቀራረብ ነበረ። ከዛ አንድ ላይ አሁን ግቢ ስትገባ አደለም የሰፈርህ ሰው ሆኖ አደለም በፊት የምትተዋወቅ ሰው ሆኖ የሀገርህን ሰው ስታይ በጣም ነው ደስ የሚልክ። በጣም የሆነ ወንድምህን እህትህን ምናምን ያገኘህ ነው የሚመስልህና ቅርርባችን በጣም እየጨመረ ሄደ። ከዛ ከጊዜ በኋላ ወደ ፍቅር ተቀየረ እና በቃ ሁለተኛ አመት እንደገባው ፍቅረኛ ሞች ሆንን። አንድ አመት በቃ በጣም ቤስት ጓደኛ ሞች ሆነን ቆየን። ከዛ ሰከንድ ዪር ላይ ፍቅረኛ ሞች ሆንን። እኔ መጀመሪያ ደስ ይለኝ ነበረ እሱም ደስ ስለው ነበር። ነገር ከዛ ጊቢ ስንገባ ደግሞ ፍቅራችን ጀመር እና በጣም ደስ የሚል ጊዜ ነበረ። ኦልሞስት አራት አመት አብረን ቆይተናል በፍቅር በጣም ጥሩ እና ያን ሁሉ ጊዜ ስንቆይ ምንም አይነት ነገር አድርገን አናቅም። ስልክ አድርገን አናውቅም። ስልክ በቃ ላይክ ፍቅረኛሞች እንባላለን እንጂ ተጋብተን ከዛ በኋላ ነው ምንም ነገር ማድረግ ያለብን ብለን ነበረ ምናምን ሁለታችን ኦኬ ተነጋግራችሁበት ነው የወሰናችሁት ሁለታችንም ተነጋግረንበት የወሰንነው ውሳኔ ነው እኔም ከማግባቴ በፊት ምንም ነገር ማድረግ አልፈልግም እሱም እንደዛ ኢቭን በተክሊል ነበረ ሁላ ማግባት የምንፈልገው እድሉን አግኝታችሁ አታውቁም አብሮ የመዋል አብሮ የማደር እንዳልኩ ግቢ ነን አብረን ነው የምንውለው ሁሌ ማታ እንደዚህ ወጣችሁ ምናምን አብራችሁ አድራችሁ ምናምን አታውቁም? ጭራሽ እንደዚህ አይነት ነገር ጭራሽ አድርገን አናውቅም። አንደኛ ጥሩ አይደለም። አንዳንዴ ምንድን ነው ሳይጣን ዱርዬ ነው። አዎ ልክ ነው፣ ልክ ነው። እኔም ልልሽ የመጣሁት እሱ ነው። ምክንያቱም ትንሽ ወንዶች ላይ ያ ነገር አስቸጋሪ ነው። አዎ ለዛ እንደዚህ አይነት ነገር እንኳን ጭራሽ እኔም እንትን አልለውም ነበር፣ አልፈቅድለትም ነበር። አዎ እና እንደዛ ሆነ። አንድ እባችሁም ነበርን የምርቃት ጊዜ ደረሰ። አንዱን ትች አንዱን ሆነብክ፣ እንጂ ልጅ እያለው በጣም የሚያስቸግረኝ ልጅ ነበረ። ሌላ ልጅ ጓደኛው ነበረ እኮ የሱ ጓደኛ ሆኖ አንቺን የሚፈልግ ሰው ሌላ ሰው ነበረ። እንደዛም ነበረ። በጣም ቤስት ጓደኛው ነው ግን ምን የኔና የሱን ሪሌሽንሽፕ እያወቀ በጣም ነበረ የሚያስቸግረኝ ነበረ ከበፊት ጀምሮ እና እሱም ነበረ እና የምርቃት ቀናችን ደረሰ። ተመረቅን፣ ፋሚሊ መጣ ምናምን፣ ብቻ በጣም ደስ ይል ነበረ፣ በጣም ደስ የሚል ነበረ። ከዛ እንደ አጋጣሚ ሆኖ እግዚአብሔር ሲፈቅድ ሁሉን ነገር ሲያሳካልክ፣ ሁለት ወር አልቆየንም፣ ቶሎ ነው ወደ ስራ የገባን። ቤተሰብ ያውቅ ነበር፣ የሁለታችሁን ግንኙነት የኔ ፋሚሊዎች ያውቁ ነበር፣ የእሱ ፋሚሊዎችም ያውቁ ነበረ። ከአባቶች የኔም አባት አያውቅም የእሱም አባት አያውቅም ነበር እንጂ የሁለታችንን ፋሚሊዎች ያውቁ ነበረና፣ ቶሎ በቃ ወደ ስራ ገባን። እኔም እሱም ቶሎ ስራ ገኘን፣ ወደ ስራ ገባን። ከዛ በመሀል እንዳልኩ ጓደኛው በቃ ጭራሽ በጣም እያስቸገረኝ መጣ። ኦኬ። በጣም ማለት ነው። ለመንገድ አልደፈርሽም? ውይ እኔ እንጃ የሆነ የሚጣሉ መሰለኝ በእኔ ምክንያት የሆነ ያልሆነ ነገር ውስጥ የሚገባብኝ መሰለኝ፣ ተጨነቁ። አንዳንዴ እኮ ምን መሰለሽ፣ አንዳንዴ ይሄ ከአቅም በላይ ሲሆን በአንቺም ላይም በሱም ላይም ክፍተት ይፈጥራል። እውነት ነው፣ ገብቶሻል። አንቺ አሁን ሁለቱ አንድ ላይ ሆኖ ሲያገኙሽ እኮ አንቺ ትረበሻለሽ። በጣም በጣም ከባድ ነበር እኮ ዛኔ። ጥርጣሬ አይገባውም እሱ ለማወቅ እንኳን ትንሽ አልዳዳም፣ ምንም። በጣም ነው የሚያምነኝ ማለት እኔ እንጃ ስልክ እንደ ነገርኩ ከልጅነታችን ጀምረን አብረን ያደግን እንተዋወቃለን ምናምን፣ ከዛ ደግሞ ግቢ አሁን ቤስት ፍሬንድ ሆነ። ፍቅረኛ ስትሆን ሁሉ ነገር እንተዋውቀ ነው የሚሆነው። ስለ አሁን ፍቅረኛ ሲሆን የሆነ የሆነ ገደብ ይኖርካል። መጀመሪያ ዝም ብለ ወደ ፍቅር ብትገባ ግን፣ ጓደኛሞች ስትሆን ኤቭሪቲንግ ታውቃለህ ስለሱ፣ ኤቭሪቲንግ ስለእኔ ያውቃል። ለዛ በደንብ ነበር የሚያምነኝ በጣም እኔም በጣም ነው የማምነው፣ እሱም በጣም ነው የሚያምነኝ የነበረ እና ምንም ጭራሽ አይጠራጠርም። በዛ ላይ እንደዚህ አይነት ሰው አደለም እሱ። አሁን ሌላ ሰው ቢሆን እሺ ጓደኛዬ እንደዚህ ያደርጋል ብሎ ጭራሽ አያስብም። እና በመሀል በጣም እያስቸገረኝ መጣ። ልጁ አሁን ያስቸገረኛል። ስቲ ለምሳሌ አስቲ ምን ያረግሻል ማለት ሆነ ለመናገር ለራሱ ይቀፋል እኮ በጣም ግዙፍ ነው ልጁ፣ በጣም ግዙፍ ነው ያስፈራ ካል ምናምን የሆነ አጋጣሚውን ሲያገኝ እልፍ ስል ጠብ የሆነ የለም መቀመጫን ይመታኛል። የሆነ በቃ ለሆነ ነገር እንደሚፈልገ ያስታውቃል ልጁ ማለት በቃ አጋጣሚውን ካገኘ እልፍ ካልኩ ቂጤን ይመታኛል። እንደ አንተ አይደብርም እንዴ? ቢያንስ የጓደኛው ፍቅረኛ እንደሆንኩ ያውቃል እኮ ይብል ልንጋባ እንደሆነ እንኳን ያውቃል። በቃ ተመርቀን ስራ ከያዘን ይሁን አሪፍ የሆነ ገቢ ካለ እንደምንጋባ ያውቃል፣ ሁሉም ነገር ያውቃል። እኮ በማለት በቃ አንቺ የራሱ ለማድረግ ነው እሱ ሐሳቡ እኔን የራሱ ለማድረግ። ኦኬ እሱም ስራ አለው ምናምን። አረ በጣም ጥሩ ነው፣ ግቢ ነበረ ከዛ ወጣ፣ ምንም ስራ አልሰራም። ቤተሰቦቹ እንትን ናቸው አላቸው የሚባሉ ቤተሰቦች? አዎ የሀብታም ልጅ ነው ምናምን እና ምንም ስራ መስራት አይፈልግም። ገንዘብ እንደፈለገው ነው የሚሰጠው። የሆነ ነገር ፈልጎ የሚያገኝ ነው የሚመስለው ሴቶችን በገንዘቡ የሚያገኝ ነው የሚመስለው። በቃ አንዳንዴ የሆነ ገንዘብ ሲመጣ አእምሯችን ይደፈናል መሰለኝ። እሱ ግድ ነው ስልክ በቃ ገንዘብ ካለህ ምንም ነገር ማግኘት የምትችል ነው የሚመስለ እና እሱ ደግሞ እንደዚ አይነት ባህሪ ያለው ሰው ነው እና አጋጣሚውን ካገኘ ይመታኛል የሆነ ይጠቅሰኛል ያልሆነ አይነት አስተያየት ነው የሚያየኝ፣ ላ ደስ የማይል አስተያየት ነው የሚያየኝ። አብራችሁ ሶስታችሁ መሆናችሁ ሶስታችን ቁጭ ብለን ያልሆነ አይነት አስተያየት ነው የሚያየኝ። የሆነ ቀስ ብሎ መጥቶ የሆነ የጎነትለኛል ነገር። ብቻ በጣም ነው የሚያስጠላው የነበረውና፣ ምን ላድርግ ነው ብለን ሁሌ ጭንቀት ነው የሚይዘኝ። ብነግረው ከእሱ ጋር ይጋጫል። እንደነገርኩ በጣም ግዙፍ ነው ልጁ፣ በጣም ነው የሚያስፈራው ኢቭን በገንዘብ እንኳን ሊያስደበድበው ይችላል እኮ የሆነ ነገር ሊያስደረገው ይችላል እሱ ጓደኛዬ ነው ብሎ አምኑት ነው ቁጭ ብሎ እንደት ነው ግን አሁን ጓደኝነታቸው ማለት አሁን ትክክለኛ ሪያሊቲ ጓደኛ ነው ብለሽ የምታስቢው ወይ አንቺን ለማግኘት የሱን አላውቅም የኔ ፍቅረኛ ግን የምር በቃ እንደ ወንድሙ ነው ሁላም ይሄ የዛኛውን አለ አይመስለኝም እኔ እኔ ለማግኘት እኮ አንቺ ከድሮ ጀምሮ ነበር ፍቅረኛ ጋር አብረን ከመሆናችን በፊት ጀምሮ ነበረ። ጓደኛ ማች ናቸው ወይንስ እኔ ከመሆኔ በፊት ጀምሮ የሆነ እንደሚፈልገኝ ይነግረኝ ነበረ ምናምን። እኔ ደግሞ የሆነ ወጣ ወጣ ያለ ልጅ ስለነበር ብዙ ደስ አይለኝም ስልህ እንደነገርኩ፣ ያሁን ከሱ ጋር በተክል ማግባት ነበረ የምንፈልገው ሁለታችንም፣ እኔም እሱም እና ጠንዱርዬ ነው። ያጨሳል፣ ይቅማል። እንደዚህ አይነት ባህሪ ያለው ሰው ደግሞ ደስ አይለኝም፣ ይጨንቀኛል እና ከበፊት ጀምሮ ነበር የሚያስቸግረኝ ከዛ በኋላ ጓደኛ ሆነው አገኘዋቸው አይ ቲንክ ለኔ ብሎ ነው እሱን የቀረበው ማለት ነው አሁን ስረዳ ሁሉም ነገር ግልጽ ሲሆንልኝ ለእኔ ጋር ለመቅረብ ነው እሱን ጓደኛ ያደረገው ግን በአስቸጋሪ መንገድ ላይ እያለፍሽ ነው ያለሽው እንዲ፣ በጣም እውነት፣ በጣም ከባድ ነገር ነበር። ስለዚህ እንደው አንዳንዴ ልንገረው ልንገረው ብሎ ውስጥሽ የገፋፋሽ ስሜት የለም አልተፈጠረም? በጣም ብዙ ጊዜ ብዙ ጊዜ ተፈጥሮ ያውቃል። ተስ በቃ ዛሬ መንገር አለብኝ፣ ሁሉንም ነገር እነግረዋለሁ ከዛ በኋላ የሚሆነው ነገር ይሆናል ብዬ አስብና የሆነ ቆም ብዬ ሳስበው ደግሞ የሆነ ችግር እንደሚያደርስበት አውቃለሁ። ልጁ እጁ ረጅም ነው በጣም እኮ። አሁን አንቺ ለፍቅረኛሽም በማሰብ ነው በጣም። አዎ ከዛ ግን የተፈጠረው ነገር በጣም ከባድ ነው። ማለት እኔ እንዴት እንደሆነ አላቅም፣ ምን እንደሆንኩ እኳ አላቅም። ከልጁ ጋር መቀራረብ ጀመርኩ በመሀል በቃ መቀራረብ ጀመርኩ ከእሱ ጋር ሰለሞን ነው የሚባለው ልጅ። በምክንያት ነው አላቅም፣ ምን እንደሆንኩ አላቅም። ከሰለሞን ጋር እየተቀራረብኩ መጣ። ፍቅረኛ ይኸውስ ፍቅረኛ ዬን በቃ እያስጠላኝ ሁላ ነው የመጣው። ስልክ ላይን አስጠላኝ። ፍቅረኛ ይሁን አብሬው ጊዜ ሳሳልፍ ያስጠላኛል። እሱ ጋር ቁጭ ብዬ ሰለሞኑን ነው ማየው። ብዙ ጊዜ ምን ምን አይነት ነገር አለ መሰለሽ፣ አንዳንዴ አንዴ እንደዚህ አስቸጋሪ ወንዶች ይወደዳሉ የሚባል ነገር አለ። በዛ ነው ለሽ አስበሻል፣ አላቅም። እኔ እንደዛ አይነት ባህሪ እንደውም የሚያስቸግር ሰው ነው። እኔ አንዳንዴ የሆነ የለራስ የምታወጣው መስፈርት አለ። እንደዛ አይነት ሰው እኔ ደግሞ ደስ አይለኝ ስልክ እንደ እኔ ባህሪም የአብዛኛው ሴት ባህሪ ይለያያል እኮ። አሁን የምፈልገው ነገር አንዷ ሴት የምትፈልገው አይነት ወንድ ላይሆን ይችላል። እሷ የምትፈልገው እኔ የማልፈልገው ሰው ሊሆን ይችላል። እና እኔ የሚያስቸግር ሰው ብዙ አይስበኝም፣ ይስበኝ አይነት ሰው አይደለም። እና እኔ ምክንያቴን አላቀው። በቃ ዝም ብዬ ከሆነ ሰው የሆነ ፕሮሰስ ይኖረዋል እኮ። በቃ እንደ ዛሬ ከፍቅረኛ ጋ ቆይቼ ምናምን እንደው ለቀን ከሶስት ቀን በኋላ ነው፣ በቃ ሳየው ደስ አለኝ። ልጁ ሰለሞን ሳው ደስ ይለኛል። እሱን እየወደድኩት መጣው ምናምን ፍቅረኛ በጣም አስጠላኝ፣ ለአይንን ያስጠላኝ በጣም ምን ሆነሽ ነው ይለኛል። እሱ ምንም አልሆንኩም በቃ እሱ እንደውም የመሰለው ትንሽ በፋይናንሻል በደንብ ገቢ እንዲኖረው ይፈልግ ነበር ከመጋባታችን በፊት ገባችና፣ እኔ ደግሞ ሴት ነኝ፣ እድሜ የሚባል ነገር አለ ፋሚሊ አለ እንደ የኔ እድሜ ይቅርና ፋሚሊ አለ፣ በጣም ያስቸግራል። ተመርቀሻል አሁን ክላስ ጨርሰሻል፣ ምንድን ነው የምጠብቂው? ለምን አታገቢም? በቃ የለም ቤተሰብ የአንተን ወግ ማድረግ ማየት ይፈልጋል ምናምና፣ ለምን አታገቢም? ለምን ምናምን እያሉ በጣም ጫና ነበረብኝ፣ እና በቃ ቶሎ ወደ ጋብቻ ስላልገባ ነው ብሎ ነበር ያሰበው እሱ። በቃ ችግር የለውም፣ እሺ እናፈጣጥነዋለን። ይኸው አሁን አንድ የጀመርኩት ፕሮሰስ አለ፣ እሱ ካለቀልኝ በኋላ ቀጥታ ነው የምንጋባው ማለት ጀመረ። ጨነቀው በጣም። እኔ ግን ምክንያት እሱ አልነበረም። በቃ አላውቅም፣ ዝም ብሎ ነው ያስጠላኝ። ከዛ በመሀል በቃ ዘጋሁት፣ እስከ መጨረሻው በቃ ዘጋሁት። ማግኘት አልፈልግም፣ ስልክ ሲደውልልኝም አላነሳም እንደነገርኩ ቤተሰብ ያውቃል ምናምን ግን ስልክ ሲደውልልኝ ያላነሳ ምናምን ጭራሽ ከልጁ ጋር መውጣት ጀመርኩ። ከሰለሞን ጋር መውጣት ጀመርኩ። የሌለኝም ባህሪ ነው መውጣት የጀመርኩት፣ ጭራሽ እኔ ጋር የሌለ ባህሪ ማለት ነው። በቃ ከስራ መለሳለው፣ ቀባባለው፣ ቀሚሴን አደርጋለሁ፣ አጭር ቀሚስ አደርጋለሁ፣ እወጣለው፣ ጠጣለው፣ እዛው ጠጣለሁ፣ እዛው ነው የማድረው እሱ ጋር። በቃ ያልሆነ ነገር መፈጠር ጀመር። እኔ እኔ ጀመረ እኔ እራሴ ግራ ሲገባኝ፣ ቤተሰቦችሽ ላይስ የተፈጠረ ነገር የለም? እናቴ ተጨነቀች፣ ስትቀየሪባቸው በጣም ብዙ ነገር ነው እንጂ የተፈጠረው። እናቴ ተጨነቀች። እናት እናት ነች። አባቴ ጭራሽ በቃ እኔ ስገባ እሱ ይወጣል፣ እኔ እቤት ከገባ እሱ ይወጣል። በቃ ይቺን ዱርዬ ልጅሽን ማለት ጀመረ። በቃ ይቺን ዱርዬ የት ነው ያመጧት ምንድን ነው የሆነችው? አንቺ ነሽ እንደዚህ አሞላቀሽ። ያኔ ስትወጣ የመጀመሪያ ቀን ስትወጣ ብትናገሪያት ኑሮ ከዚህ አደርስም ነበረ። እናት እናስነሽ ታውቃለ። ምንም ነገር ቢፈጠር ለአንተ ነው ከበር የምታደርገው እና በቃ ሁሌ ጭንቀት ነው። ሁሌ ቤት ጭቅጭቅ ነው። ምንም ነው ደግሞ ማይመስለኝ። እኔ ለብሳ እመጣለሁ ከስራ እለብሳለሁ፣ ቀባባለሁ። ኢቨን እኔ አጭር ቀሚስ እንኳን አላደርግም ነበረ ለብሳለው እቀባባለሁ፣ እወጣለሁ። እዛ መጠጣት ነው ማጨስ ነው መቃም ነው ማለት እኔ የማላውቃት ቃል ኪዳን የሆንኩት የማላውቃት። ከዛ በኋላ አንድ ጓደኛ ያለች በቃ የለም የምታቀኝ እኔ እና አሁን ያለሁት ባህሪ በጣም ግራ ይገባታል። ሁሌ ምን ሆነሽ ነው ነው ማንም ሰው ስለኔ ሲጠይቀኝ በቃፋፋቸው ነው የምላቸው አይመለከታችሁ ነው እናንተ ቀኔ የሚያስደስተኝ ነገር እያደረኩ ነው እናንተ ምን የሚመለከታችሁ ነገር የለም ነው ምላቸው ከዛ በቃ የሆነ ቀን ጸበል መሄድ አለብሽ አለች ለምንድን ነው ጸበል የምሄደው እኔ እኮ በጣም ጤነኛ ሰው ነኝ አልኳት ቀኔ ጤነኛ ሰው እኔ ለምንድን ነው ጸበል መሄድ አለብሽ ግዴታ አንቺ ቃል ኪዳን ሳትሆኚ የሆነ ሌላ ሰው ሆነሻል ሲጀመር ሰለሞን እንዴት እንደምጠያወቅ ነበር እኮ እንዴት ነው እሱ ጋር ሆነሽ ጭራሽ ማደር ወጥቶ ማደር መጠጣት ማጭ እንደን ሲጋራ ይዤ እገባለሁ ቤት እንደ እያጨስኩ ገባለሁ ጭራሽ ቤት ውስጥ በቃ በስነ ስርዓት እያጨስኩ ገባለሁ ክፍሌ ይገባለሁ እቆልፋለሁ በቃ እና ጭራሽ እያጨስሽ መንገድ ላይ ትመጫለሽ ቤት ይዘሽ ትመጫለሽ የሰፈር ሰው ደግሞ ታውቃለ ማለት የት ትደርሳለች ስትባይ የነበርሽው እንደዚህ ሆና እንደዚህ አድርጋችኋት እናንተ ናችሁ። የቤታችን የመጀመሪያ ልጅ ነኝ፣ የመጨረሻም ልጅ ነኝ፣ እኔ ብቻ ነኝ ብቻኛ ልጅ ናቸውና ስልክ እኔ እንደው መጀመሪያ አስቸጋሪ ስላልነበርኩ ነው እንጂ ምፈልገው ነገር እየተደረገልኝ ያደግኩ ልጅ ነኝ። በቃ ሁሉም ነገር እየተደረገልኝ ነው ያደግኩት። እና እናንተ ናችሁ እንዲያሞላቃችሁ እናንተ ናችሁ እዚህ እንድትደርስ ያደረጋችኋት። እናቴ አንገቷን ደፋች። ማለት በጣም ከባድ ነው። ስለ ፋሚሊ በአንተ አንገቱን ሲደፋ መኩራት እያለባቸው በአንተ አንገታቸውን ሲደፉ፣ በአንተ ያለ ሆነ ስም ሲሰጣቸው በጣም ከባድ ነው። እውነት ነው። ግን እንደዚህ ቀጥ አድርገው አሁን እናት አባት ለብቻ አግኝተውሽ አንዳንዴ ወደ ራስሽ እንድትመለሽ ምናምን ምናምን ሙከራ ወሬ አውርተውሽ አያውቁም? አልሰማም፣ ማንንም አልሰማም። ሊያዋሩሽም እንትን ቢለው አትሰሚም። አባቴ ጥሎ መውጣት የጀመሩ እኮ ከዛ በኋላ ነው። በጣም ብዙ ጊዜ እኮ ለፉ ሞከሩ። መኖነሽ ነው እሺ፣ ያጎደልንብሽ ነገር አለ፣ የሆንሽ ነገር በጣም ምንም፣ አይመለከታችሁም ነው ቀም የሚመቸኝን ነገር እያደረኩ ነው፣ የምፈልገውን ነገር እያደረኩ ነው፣ አይመለከታችሁም። ስለ ፍቅረኛሽ አንስቶብሽ አያውቁም? ያውቃሉ። ምን ሆናችሁ ነው እሱ ጋር የተለያያችሁ? አለችኝ እናቴ፣ በስነ ስርዓት አባቴ አያውቅም ነበር። ከሱ ጋር አሁን በመለያየታችሁ የተፈጠረ ነገር ነው ወይ ውስጧ ተጎድቶ ነው ምናምን ብለው አሰበው አላወሩሽም ሊያወሩኝ ሲሞክሩ ሰው እኮ የሆነ ሊያወራክ መጥቶ አንተ እንደዚህ እንደዚህ እንደዚህ ተፈጥሯል ለስት ነግረው ነው ሊረዳ የሚሞክረው የደረሰብህን ችግር የሚያውቁት። እኔ ማንንም ነው የማልሰማው። በቃ እኔ ደስታዬ ምንድን ነው ሰለሞን ጋር መውጣት፣ ሰለሞን ጋር ያልሆነ ነገር ማድረግ፣ ሰለሞን ጋር ማጨስ፣ እሱ ጋር ማደር። አድሬ ጠዋት እመጣለሁ ምንም ነው አይመስለኝም ቤት ምንም ነው በቃ እኔ እናቴ ደበራት አልደበራት አባቴ ደበረዋል፣ የሰፈር ሰው አየኝ አለ ምንም ነው የማይመስለኝ፣ አይመለከተኝ። ከዛ ጓደኛዬ በቃ በጣም አስገድዳ ጸበል ይዛኝ ሄደች። ከዛ በኋላ እዛው ቁጭ ብለን ነበር እየተጠመቅን የነበረው ሁለት ሰባት ነበር የተጠመቅኩት እና በመሀል መንፈስ ነበረ መለፍለፍ ጀመርኩ፣ ምናምን በኋላ ስትነግረኝ ነው መለፍለፍ ጀመርኩ ምናምን። እና ሰለሞን አስደግሞብኝ ነበረ። ማስደግም ማለት መተት ምናምን ሲባል ስምጠት አውቃለሁ። አዎ አውቃለሁ። መተት መስተፋቅር የሚባል ነገር፣ መስተፋቅር የሚባለው መተት አድርጎብኝ ነበረ ከሱጋ ጋር እንደው ማለት ነው ፍቅረኛን እንድጠላው ሰለሞንን እንድቀርብ፣ ወደ ሱ እንድትጂ ማለት ነው ወደ ሱ እንድሄድ የሚያደርግ መስተፋቀር አሰርቶብኝ ነበር እና እንደው እግዚአብሔር አንዳንዴ ሲወድህ ይህ ምንድን ነው፣ ይቀባሉ፣ የሚዋጥም አሉ። እና እንደ አጋጣሚ ሆኖ የሚቀባውን ነገር ነበር ቀብቶኝ። በልቸው ቢሆን ኖሮ በሚበላ ምናምን ሰቶኝ ቢሆን ኖሮ ሙሉ ለሙሉ መዳን አልችልም ነበር። ከዛ ግን የሚቀባ ነገር ነበረ ቶሎ የሚለፈለፍኩ ላይ የሚቀባ ነገር ነበረ። ቀብቶኝና በቃ ለፈለፍኩ ሙሉ ሁሉንም ነገር ተናገርኩኝ ምናምንና ከዛን ሀይል እኔ ራሴን አልነበርኩም። በኋላ ነው ጓደኛ ሙሉ ታሪኩን ስትነገኝ፣ እውነት እኔ ቁጭ ብዬን ነው ያለቀስኩት ማለት አንደኛ ከፍቅረኛ ጋር ልንጋባ ነው። በጣም ወዶ ፍቅረኛ ነው የልጅነት ፍቅሬ ነው። እኔ ከእሱ በፊት ምንም ነገር አላውቅም። በተክሊል ማግባት የምፈልግ ሴት ነበርኩኝ። እሱም እንደዛ ነው የሚፈልገው። ኢብን ተለያየ ተላራች ተስፋ አልቆረጠም። እንደ አጋጣሚ ሆኖ ደግሞ በተለያየንበት ታይ አገር ቀይሮ ነበረ እሱ ይሄ የጀምረው ፕሮሰስ ነገር አለ ብዬ ካልነበረ ለሱ ስራው ወደ ክፍለ ሀገር የሚያስወጣ ስራ ነበረ፣ እና እዛ ነበር የነበረው። እና አያውቅም ስለኔ፣ ይሄ ማጨስ እንደጀመርኩ፣ መጠጣት እንደጀመርኩ፣ ከሰለሞን ጋር እንደሆንኩ ምናምን ጭራሽ አያውቅም። ምንም አያውቀው ነገር አለ። በጣም በስራ ቢዚ ነው በጣም እና ይህንን ነገር አያውቅም። ብቻ የሆነ ከሆነ ጊዜ በኋላ ተመልሰን አንድ ላይ እንደምንሆን ነው እሱ የሚያስበው። እና ሙሉ ታሪኩን ቁጭ ብላ ነገረችኝ። እሷ ጓደኛዬ በቃ ሙሉ ታሪኩን ነገረችኝ። እንደዚህ እንደዚህ ነው ያልሽ እንደዚህ እንደዚህ ነው ያለፈልሽ እንደዚህ እውነት ነው። ቁጭ ብዬ ነው ያለቀስኩት፣ ቁጭ ብዬ ከዛ እግዚአብሔር ፈቃድ ሆኑ ዳንኩ፣ ተመለስኩ፣ ወደ እናቴ ቤት ተመለስኩ። እኔ ሰፈሩን ሰው በሙሉ ነው ቀጥታ የጠየኩት። እውነት ስለ አንዳንዴ የማይጠብቁ ቦታ ስትገኝ ጥሩ አይደለም ለአንተም፣ ለቤተሰብ ሰብ ለራሱ ጥሩ አይደለም። እነሱን ያልሆነ ስም ማሰጠት አንገታቸውን ማስደፋት ጥሩ አይደለም። እና በቃ ከፍቅረኛዬ ጋር ማቀራርቢኝ አልኳት ጓደኛ ተቀራረምን ይቅርታ ጠየኩት ምናምን። ሙሉ ታሪኩን ግን አያውቅም፣ ምን እንደተፈጠረ አያውቅም። ኢቨን ድንግል እንደሆንኩ ነው የሚያውቀው። አሁን ሽማግሌ ተልኳል፣ ልንጋባ ማለት ቀን ተቆርጧል። በተክሊል እንደምንጋባ ነው ስቲል የሚያውቀው። እና እኔ ምን ብዬ ልንገረው? እሺ እንዴት ብዬ ነው አሁን ነግረው? ነው የኔ። አዎ አሁን ያንቺ ነገር እኮ ከአንድ ፈተና ወደ ሌላ ፈተና። መጀመሪያ ጓደኛ ያስቸግርሽ ነበር፣ እሱንም ለመንገር ፈራሽ። ሁለተኛ ደግሞ ድንግል እንደነበርሽ ነው የሚያውቀው። አሁን ያን ነገር አተሸዋል። አሁን በምን አይነት መልኩ ልንገረው እያልሽ ከራስሽ ጋር እየተሟገትሽ ነው ያለሽው። በጣም በቃ እኔ አሁን ወደ አንተም የመጣው ምላድርግ ነው እኔውም ምላድርግ እሺ ምን ልበለው እንዴት ነው እኔ ስጠጣ ነበር ሳጨስ ነበር ድንግል አይደለሁም እኮ አሁን ከጓደኛ ጋር ነበርኩኝ እንዴት ብዬ ነው ምነግረው አሁን እስከ ሱ ጋር ይገናኛሉ አይገናኙም ጭራሽ አሁን አይገናኙ ወጥቷል እንደነገርኩ ቤተሰቦች በጣም ባላብት ናቸው በጣም ናቸው ፕሮሰስ ጀምሮ ነበር ወደ አሜሪካ ነው የሚሄድ አሁን ወጥቷል ካገር ወጥቷል ካገር ወጥቷል ሰለሞን ኢትዮጵያ አይደለም እንደው የስልክም ይገናኛሉ ብለሽ የምታስቢበት ምንም ነገር የለም። አይገናኙም ጭራሽ። በጣም አስቸጋሪ ነገር ነው። አሁን አንቺ ድሮ መልካም ባህሪ የነበረሽ ሴት ነሽ። በመልካም ባህሪ ነው የሚያውቀው። አዎ፣ ገብተሻል። ሌላው ቢቀር ትዳር ህይወት ውስጥ እንኳን ገብታችሁ አብራችሁ ሆናችሁ ወደ ሌላ ነገር እንደዚህ አንዳንድ ትናንሽ ውሸቶች። ብዙ ጊዜ ሲደባበሱ ሲደባበሱ እየገዘፉ እየታለቁ ይመጣሉ። አሁን እንዳልሽው ሽማግሌ ተልኳል፣ ቀን ተቆርጧል፣ ልትጋቡ ከጋብቻው በኋላስ በዚሁ ነው የሚቀጥለው ወይስ የምታስቢው ነገር አለ? አንቺ በራስሽ አሁን መንገር መወሰንሽ ላይ ጥርጣሬ ያድሮብሻል፣ አንቺ ወይ እሱ ይቀየመኛል፣ ወይ እሱን አጣዋለሁ ተመልሼ እንደዚህ እንደዚህ ብለሽ ብዙ ነገር ውስጥሽን እያበሰለሰለሽ ነው ያለው እንደኔ ይመስለኝ። ለጓደኛሽ አላማክርሻትም? ነግሬያታለሁ፣ አማክሬያታለሁ። እሷ ንገሪው ነው ያለችኝ። በቃ ንገሪው፣ እንዴት ብዬ ነው ምን አፋለኝ ብዬ ነው ማወሩ፣ ቀጥታ ፊት ለፊት ለመናገር እንዴት ብዬ ነው አሁን? በተክሊል እኮ እንጋባ እኔ ድንግል አይደለሁም እኔ ከጓደኛ ከሰለሞን ጋር የፍቅር ግንኙነት ነበረኝ ብዬ እንዴት ብዬ ልንገረው? እኔ ተጨነኩኝ። እሱ ነው የሚከብደው። አሁን ለምሳሌ ድንግልናሽን እንዳጣሽ መናገሩ ቀላል ነው፣ ግን ያ ነገር በምን ምክንያት ተፈጠረ የሚባለው ነገር ነው ከባድ። ገብቶሻል። አሁን ከሌላ ሰው ጋር ቢሆን ተቀብሉትም፣ ያው በመሀል በተፈጠረ ክፍተት እኔና እሷ በተራራቅንበት ጊዜ ወይ ተናዳ ወይ ተበሳጭታ ምናምን ብላ ሌላ ቦታ ሄዳ ሊሆን ይችላል ብሎ ያስባል። ግን ከገዛ ጓደኛው ጋር ሲሆን በጣም ከባድ ነው ግን እሱም እንዳለ ሆኖ ደግሞ አንቺ የደረሰ ወደሽ አይደለም እኮ ሰለሞንን ትጠያለሽ ታይፒያር ብለሽ ከመጀመሪያ ከልጅነትሽ ጀምሮስ እያደገ ልጅ ነው ታይፒያር ብለሽ ያሰብሽ ሰው ነው። ግን በአንቺ ላይ በነዚህ በባዕድ አምልኮ የሚመጣ ነገር ላይ ያ ነገር ሆኖብሽ ምናምን ምናምን የተፈጠረ ነገር ነው። ይህንን ነገር አሁን እሱ አንደርስታንድ እስኪያደርግ ድረስ ስንነግሪው ያንን በደንብ በውስጥ ውስጥ ያጤ ነው ድረስ ይቸገራል። እሱም በጣም ከባድ ነው። አትሊስት ሁሉ ሌላ የማይሆን ውሳኔ ሊወስን ይችላል። ገብቶሻል? ግን ይሄ ነገሮችን ግን ቁጭ ብሎ ማለት ነው አስቦበት በደንብ ተረድቶሽ ምናምን ከሆነ ሊረዳሽ ይችላል። ወደሽ አይደለም ወይ ለሱ ብልጫ ለሰለሞን ገንዘብ ስላለው ቤተሰቦቹ ደህና ስለሆኑ ምናምን ይሄ አጓጉል ነገር ፈልገሽ ምናምን እንዳሌ ቁጭ ብሎ እሱ ይህን ካሰበ ይረዳል። ምክንያቱም ፍቅረኛሽ ፍቅረኛሽ ነው። ብዙ ጊዜ አሳልፋችኋል አብራችሁ፣ ካምፓስ አብራችሁ ነው አብራችሁ ነው የተማራችሁት አብራችሁ ነው የተመረቃችሁት፣ ብዙ ነገር አላችሁ። በመሀል ግን አሁን ሰለሞን በመሀል ገብቶ ይህን ነገር ማፍጠ በቃ ሙሉ ለሙሉ ጥፋት ያለው ሰለሞን ጋር ነው እንደዚህ ብሎ ካሰበ የሚቀል ይመስለኛል። ገብቶሻል? ይቀርታማ አድርጎልሽ ካንቺ ጋር ያለውን ነገር ሸፋፍኖም አደባብሶም ሁለታችሁ ሁለታቹ ጋር ያለ ሚስጥር ሁለታችን ጋር። ምክንያቱም አንቺ አሁን አንድ ልትሆኑ ነው፣ ከብቶሻል። አንድ አካል ልትሆኑ ነው። አሁን ሽምግልና ተልከዋል፣ ቀጣይ ወደ ትዳር ነው። አንቺ እሱን ገበና እሱ የአንችን ገበና ካልደበቀ ምኑን ትዳር ተዳር ውስጥ ትኖራላችሁ? ከብቶሻል። አሁን የተፈጠረውን ነገር ጓደኛሽ እንዳለችው ለሱ መናገሩ ጥሩ ነው፣ ግን ከመናገርሽ በፊት ግን የደረሰብሽን እያንዳንዷን ነገር ዲቴል ቁጭ ብለይ ዘርዝረሽ መንገር አለብሽ። ፍቅረኛሽን እዚህ ትጠሪዋለሽ፣ ብትሻል እዚሁ ጠርተሽ ቁጭ አርገ ነው ዲቴል ያለውን ነገር ማለት ነው። በስነ ስርዓት እሱም እንዳይረበሽ፣ አንቺም ውስጥ መጥፎ ነገሮች እንዳይፈጠሩ አረጋግተን ሁሉንም ነገር ዲቴል እናስረደዋለን። ምን ይመስሻል፣ እንደዛ ብንነግረው? እንደሱ አይሻልም? አዎ፣ ምክንያቱም ያለውን ነገር ለኔ እንዳብራራሽልኝ ለሱ ስታብራሪ የሚፈጠረውን ስሜተኛም ስላለን። የሁለታችሁም ሀሳብ ተካፋይ ሆነን ለሱም ያለውን ነገር ረጋ ብለን ያለውን ነገር አስረድተን እነግረዋለን። እዚሁ ይቅር ተባብላችሁ ያለውን ነገር ተስማምታችሁ እንድትሄዱ ብናደረግ ምን ይመስልሻል? እሺ፣ በጣም ደስ ይለኛል። እንደዛ በጣም ደስ ይለኛል። ቢያንስ ብቻዬን አደለም የምነግረው ማለት እናንተ ካላችሁ እሱም እንደዚህ የሚያፈነግጥ አይነት ሰው አደለም። በቃ በእንደዚህ ብናደረግ ይሻላል። እውነት በጣም ነው የማመሰግነው። ምንም ችግር የለውም። በጣም አመሰግናለሁ፣ እዚህ ስለመጣሽ ስቱዲዮ መጥተሽ እችን ነገር እችን ሀሳብ ስላካፈልሽኝ፣ እኔም በጣም ደስ ብሎኛል። እኔም በጣም ነው የማመሰግነው እውነት። ችግሬን እንደ ችግርህ ተረድተህ ቁጭ ብለህ ታይምህን ሰውተህ ለእኔ ብለህ ስላዳመጥከኝ በጣም ነው የማመሰግነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ።